ወደ ጦርነት ለመግባት ከጫፍ ደርሰዋል የሚባሉት የኢትዮጵያና ኤርትራ ባለስልጣናት በአንድ ጉባኤ ላይ ፊት ለፊት ተገናኙ። የሁለቱ ሀገራት ከፍተኛ ባለስልጣናት በአንድ ወደብን በተመለከተ በተዘጋጀ ጉባኤ ላይ በጋራ ታድመዋል። በዚህ ጉባኤ ላይ በሰሞኑ የሰሜን ወሎ ውጊያ ተሳትፏል በሚል እየተከሰሰ የሚገኘው ሻቢያ በአሰብ ጉዳይ አዲስ አቋሙን አሰምተዋል። ይህ የሻቢያ አዲስ አቋም የተሰማው በተባበሩት መንግስታት ጉባኤ ላይ ነው። ነገርየው ኢትዮጵያ ወታደራዊ እርምጃ እንድትወስድ ሊገፋፋ ይችላል በሚል ተሰግተዋል። እንመለስበታለን። በወሎ ቀጠና አሁንም ውጊያው መቀጠሉ ሲነገር የአካባቢው ከፍተኛ ባለስልጣናት መገደላቸው ተሰምተዋል። በወሎ እየተደረገ ስላለው ውጊያ የጀርመን ድምፅ አንድ መረጃን አጋርተዋል። ዘገባው ውጊያው አሁንም ተባብሶ መቀጠሉንና ሰፊ ቦታን ያካለለ ውጊያ እየተደረገ እንደሆነ ያመላከተ ሲሆን አሁን ያለበትንና ባለስልጣናት ስለተገደሉበት ሁኔታ ዘግቧል። በዝርዝር ይዘነዋል። እንመለስበታለን። የተቀሰቀሰ ተቃውሞ ሰዎች መሞታቸው ተነገረ። በከተማዋ የተቀሰቀሰውን ህዝባዊ ተቃውሞ ፖሊስ ለማስቆም መንቀሳቀሱን ተከትሎ በወጣቶችና በጸጥታ ኃይሎች መካከል ነው ግጭት ተፈጥሮ የሰው ሕይወት ያለፈው። በሌላ በኩል በጉራጌ ዞን ፖሊስ መምሪያ ላይ በተፈጸመ ጥቃት ሁለት ፖሊሶች ሲገደሉ በአንድ አባል ላይ ጉዳት መድረሱ ተሰምቷል። የዞኑ ሰላምና ጸጥታ መምሪያ የጥቃቱን ፈጻሚዎች ጽንፈኞች ያላቸውን ኃይሎች ተጠያቂ አድርጓል። ታደምጡታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። የተወደዳቸው አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ጦርነት ለመግባት ከጫፍ ደርሰዋል የሚባሉት የኢትዮጵያና ኤርትራ ባለስልጣናት በአንድ ጉባኤ ላይ ፊት ለፊት ተገናኙ። የሁለቱ ሀገራት ከፍተኛ ባለስልጣናት በአንድ ወደብን በተመለከተ በተዘጋጀ ጉባኤ ላይ በጋራ ታድመዋል። በዚህ ጉባኤ ላይ በሰሞኑ የሰሜን ወሎ ውጊያ ተሳትፏል በሚል እየተከሰሰ የሚገኘው ሻቢያ ባሰብ ጉዳይ አዲስ አቋሙን አሰምተዋል። ይህ የሻቢያ አዲስ አቋም የተሰማው በተባበሩት መንግስታት ጉባኤ ላይ ነው። ነገርየው ኢትዮጵያ ወታደራዊ እርምጃ እንድትወስድ ሊገፋፋ ይችላል በሚል ተሰግቷል። የኢትዮ ኤርትራ ባህር በር ወለድ ውጥረት እጅጉን ተባብሷል። ግጭት የሚፈጠርበት እድል እየሰፋ ሲሆን የሁለቱ ሀገራት ጦርን በቅርብ ርቀት ሆነው ተፋጠዋል። ፍጥጫ ባየለበት በዚህ ወቅት ሻዕቢያ ብልጽግና ጦርነት እንዲጀምር የሚገፋፋ ውሳኔ አሳልፏል። ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲል የኤርትራ ውጭ ጉዳይ ሚኒስትር ውሳኔ ማሊያቸውን አሳውቀዋልም። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ ይታወቃል። ከእነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ በዓለም በአለም አቀፍ ሕግ በሉዋላዊነት በጋራ መከባበርና ጣልቃ ባለ መግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብር በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቀዋል። መተማመን የሚገባው ደግሞ አገራት እርስ በርሳቸው ነፃነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ኡስማን ንግግራቸውን ሲቀጥሉ ኤርትራ ሉዋላዊ የባህር ጠረፍ ያለ ለዋላዊ ሎዋላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራ እና እሷ የመረጠችው አጋር በሚያደርጓት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ አስታውቀዋል። ይባር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑንም አስረድተዋል። ሚኒስትሩ ጨምረው ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም፣ ኤርትራ ወደቦቿ ፍትሃዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉም ገልጸዋል። ኤርትራ ነፃነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር ማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦራቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያውያን የህልውና ጉዳይ ነው ማለታቸውን ተከትሎ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብፅ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር ዐቢይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለ ሲሆን ፕሬዚዳንት ኢሳይያስ ለዋናው የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግ የለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። በሰሜንና ደቡብ ወሎ ሰፊ ቀጠና የሸፈነው ውጊያ መቀጠሉ ሲሰማ የጸጥታ ዘርፍ የአካባቢው ባለስልጣናት በውጊያው ተገድለዋል ተብሏል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች ከሰሞኑ የተቀሰቀሰው መጠነ ሰፊ ውጊያ ከከተሞች ወደ ገጠራማ አካባቢዎች እንደቀጠለ መሆኑ ተሰምተዋል። በሰሜንና ደቡብ ወሎ ዞኖች በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከወትሮ የተለየ መጠነ ሰፊ ውጊያ እየተካሄደ መሆኑን የጀርመን ድምጽ ዘገባ ያመላክታል። ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ሰፊ ቦታ የሸፈነ ውጊያ እየተደረገ መሆኑን የዜና ምንጩ አረጋግጫለሁ ብሏል። በሁለቱ ዞኖች በተቀሰቀሰ ውጊያ የአካባቢው ባለስልጣናትን ጨምሮ ሰላማዊ ሰዎች መገደላቸውን ዘገባው አመላክተዋል። ውጊያው ከሰሜን ወሎ መቀመጫዋ ወልዲያ ከተማ ዙሪያ እስከ ደቡብ ወሎዋ መካነ ሰላም ከተማ የዘለቀ መሆኑን የጠቆመው ዘገባው ውጊያ የተካሄደባቸው አካባቢዎች ውጥረት ላይ መሆናቸውን ጠቁመዋል። የሰሜን ወሎ ዞን መቀመጫ በሆነችው የወልዲያ ከተማን ጨምሮ በዙሪያዋ ባሉ የገጠር ከተሞች ያለውን ተጨባጭ ሁኔታ ማጣራት አለመቻሉን የዜና ምንጩ ጠቁሟል። ለዚህም እንደ ምክንያት ያቀረበው ዙሪያ ገባዋን ከባድ ውጊያ ባስተናገደቸው ወልዲያና አካባቢው ስልክ ባለመሥራቱ መሆኑን በመጠቆም ኔትወርክ ተቋርጦ እንደነበር አስታውሷል። የፋኖ ታጣቂዎች ከሰሞኑ መጠነ ሰፊ ጥቃት በከፈቱበት በወሎ ቀጠና የአካባቢው ባለስልጣናት መገደላቸው ተሰምተዋል። የፋኖ ታጣቂዎች በተቆጣጠሯቸው ከተሞችና ውጊያ ባካሄዱባቸው አካባቢዎች ቢያንስ ሶስት የጸጥታ ዘርፍ የአካባቢው ባለስልጣናት ተገድለዋል ተብሏል። የፋኖ ኃይሎች በመንግስት የጸጥታ ኃይሎች ላይ በፈጸሙት ጥቃት ከተቆጣጠሯቸው ከተሞች መካከል የደቡብ ወሎ ዞኗ መካነ ሰላም አንዷ ነች። በመካነ ሰላም ከተማ በፋኖ ቁጥጥር ር በገባችበት አጋጣሚ የመንግስት የጸጥ ኃይሎች ጥለዋቸው የወጡ የአካባቢው ባለስልጣናት መገደላቸው ተሰምተዋል። ከተገደሉት የአካባቢው ባለስልጣናት መካከል የወረዳው ሚሊሻ ጽህፈት ቤት ኃላፊና ምክትል ኃላፊው እንደሚገኙበት የጀርመን ድምፅ ዘገባ ያመላክታል። የከተማዋ ነዋሪዎች የፋኖ ኃይሎች በቅርብ ርቀት ስለነበሩ መረጃ ስለደረሳቸው ከተማዋ ገብተው እስከ ለሊት ድረስ ከተማዋን ተቆጣጥረው እንደገና ለሊት ተመልሰው ወጠዋል። ብለዋል። አክለውም ይህንንም ሁላችንም በአይናችን ያየነው ነው። ደስ የማይል ሴራ ነገር ያለበት እስኪመስል ድረስ አላግባብ መስዋዕትነት ተከፍሏል። መሞት ያልነበረባቸው ሰዎች ሞተዋል። አንዱ የሚልሻ ጽህፈት ቤት ኃላፊ ነው። ነገ ነው የሚቀበረው። የሚልሻ ምክትል የነበረውም ሞተዋል። እሱ ዛሬ ተቀብሯል። ብዙ ወጣቶችም ሞተዋል። በማለት የጉዳቱን መጠን ገልጸዋል። የፋኖ ኃይሎች መካነ ሰላም ከተማን ለአንድ ቀን ከተቆጣጠሩ በኋላ በራሳቸው ጊዜ ጥለው መውጣታቸውን ተከትሎ የመንግስት ኃይሎች ገብተዋል ተብሏል። በራሳቸው ጊዜ ከተማዋን ለቀው የወጡት የፋኖ ኃይሎች ብዙም ሳይርቁ በመካነ ሰላም ዙሪያ እየተንቀሳቀሱ ነው ተብሏል። ምንም እንኳን የፋኖ ኃይሎች ለቀው ከወጡ በኋላ የመንግስት ኃይሎች ቢገቡም ከተማዋ አሁንም ወደ መደበኛ እንቅስቃሴ አልተመለሰችም ተብሏል። በቡታጅራ ከተማ ግጭት ሁለት ሰዎች ሲገደሉ ወልቅጤ ጥቃት ተፈጽሟል ማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ቡታጅራ ከተማ በተቀሰቀሰ ግጭት ሁለት ሰላማዊ ሰዎች መገደላቸው ተሰምቷል በጉራጌ ዞን መቀመጫ ወልቅጤ ከተማ ፖሊስ መምሪያ ላይ ጥቃት መፈጸሙ የተሰማው የጦር መሣሪያ ዘረፋ ከተፈጸመበት ከወራት በኋላ ነው ቡታጅራ ከተማ ከሰሞኑ ባስተናገደቸው የእርስ በእርስ ግጭት የሰላማዊ ሰዎች ግድያ አካል ጉዳትና ንብረት መውደም ማጋጠሙ ታውቋል ሰላማዊ ሰዎች የተገደሉበት በከተማዋ በተቀሰቀሰው የእርስ በርስ ግጭት ላይ ፖሊስ በከፈተው ተኩስ ነው ተብሏል። ግጭቱ የተቀሰቀሰው መስከረም 17 ቀን 2018 ዓ.ም ሲሆን እስከ ትናንት ጠዋት ድረስ አልበረደም ተብሏል። የግጭቱ መነሻ የሲናኖ ሴራ የተባለው አካባቢው ባህላዊ የሽምግልና ስርዓት የባለቤትነት ይገባኛል ጥያቄ ጋር ተያይዞ የተፈጠረ አለመግባባት ነው ተብሏል። በከተማዋ የተቀሰቀሰውን ህዝባዊ ተቃውሞ ፖሊስ ለማስቆም መንቀሳቀሱን ተከትሎ በወጣ ወጣቶችና በጸጥታ ኃይሎች መካከል ነው ግጭት የተፈጠረው። በግጭቱ የሞቱ ሰዎች ለጊዜው ሁለት መሆናቸው ቢገለጽም ከፍተኛ ነው የተባለው የአካል ጉዳት መጠኑ በውል አልተገለጸም። በግጭቱ የሰው ህይወት መጥፋቱንና የአካል ጉዳት መድረሱን የቡታጅራ ከተማ አስተዳደር በጉዳዩ ላይ ባወጣው መግለጫ አረጋግጧል። ከተማ አስተዳደሩ ማንንም ሊወክሉ በማይችሉ የተደራጁ ያላቸው አካላት በከተማዋ በተወሰኑ መንደሮች ውስጥ ብጥብጥና ረብሻ ፈጽመዋል ብሏል። ግጭቱ ከትናንት ረፋድ ወዲህ ማለቱ የተገለጸ ቢሆንም አሁንም አካባቢው በውጥረት ላይ እንደሚገኝ ተጠቁሟል። ከግጭቱ መብረድ በኋላ የመንግስት የጸጥታ ኃይሎች ሌሊቱን ወጣቶችን በስፋት እያሰሩ መሆኑን የሚያመላክቱ መረጃዎች ከስፍራው እየወጡ ነው። በሌላ በኩል በጉራጌ ዞን ፖሊስ መምሪያ ላይ በተፈጸመ ጥቃት ሁለት ፖሊሶች ሲገደሉ በአንድ አባል ላይ ጉዳት መድረሱ ተሰምቷል። መስከረም 15 2018 ዓ.ም ምረት በወልቅጤ ከተማ በሚገኘው በዞኑ ፖሊስ መምሪያ ላይ የመከላከያ ሰራዊት ዩኒፎርም የለበሱ ናቸው የተባሉ አካላት ጥቃት መፈጸማቸውን የዞኑ ሰላምና ጸጥታ መምሪያ ባወጣው መግለጫ አስታውቋል። ጥቃቱ የተፈጸመው የመከላከያ ሰራዊት ዩኒፎርም በመልበስ የሰራዊት አባል መስለው በዞኑ ፖሊስ መምሪያ ቅጥር ግቢ ዘልቀው በመግባት ነው ተብሏል። የመከላከያ ዩኒፎርም በመልበስ ተመሳስለው ወደ ፖሊስ መምሪያ ግቢ የገቡት አካላት በከፈቱት ተኩስ ሁለት የፖሊስ አባላት ሲገደሉ፣ አንድ መቁሰሉን መምሪያው አረጋግጧል። የዞኑ አስተዳደር በመግለጫው ጥቃቱን ይህ ድርጊት እጅግ አሳዛኝ በመንግስትና በህዝብ ላይ የተቃጣ ጥቃት ነው ብሎታል። የዞኑ ሰላምና ጸጥታ መምሪያ የጥቃቱን ፈጻሚዎች ጽንፈኞች ሲል የገለጻቸው ሲሆን እነዚህን ኃይሎች በለውጥ አደናቃፊነት ወንጅሏቸዋል። መንግስት የጀመረው ለውጥ የማይዋጥላቸው ጥቂት ግጭት ናፋቂዎች ሂደቱን ለማደናቀፍ የተለያዩ የግድያና የዘረፋ ወንጀሎችን ሲፈጽሙ ቆይተዋል፣ እየፈጸሙም ይገኛሉ ብሏል። ጽንፈኞች የተባሉት ኃይሎች መንግስት ለህዝቦች አብሮነት፣ ወንድማማችነት እንዲሁም ለዜጎ ሰላም ደህንነትና ብልጽግና ካለው አስተሳሰብና ባህሪ በመነሳት ለሰላም ስንኮፍ የሆኑትን ጉዳዮች በጥናት ምላሽ ለመስጠት የጀመረው ጥረት አደናቃፊዎች ናቸው ተብሏል።